ሰላም ሰላም፣ ውድና የተከበራችሁ ተመልካቾቻችን፣ ዛሬ ሚያዚያ አምስት ወይም አፕሪል 13 የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮን ላይክና ሼር እንዳይረሳ። ወደ ዕለቱ የምንዛሬ መረጃዎቻችን በቀጥታ እንለፍ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 157 ብር ከ50 ሳንቲም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 እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 143 ብር ከ15 ሳንቲም ገዝቶ 146 ብር ከ01 ሳንቲም እየሸጠ ነው። በንግድ ባንክ 129 ብር ከ04 ሳንቲም ተገዝቶ 131 ብር ከ63 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በትኩር ገበያ 192 ብር ከ98 ሳንቲም እየተመነዘረ ነው። የስዊስ ፍራንክን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 በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘመን ባንክ ሲሆን 93 ብር ከ02 ሳንቲም ገዝቶ 94 ብር ከ88 ሳንቲም እየሸጠ ነው። በንግድ ባንክ 86 ብር ከ07 ሳንቲም ገዝቶ 87 ብር ከ79 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 98 ብር ከ95 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ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 እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 17 ብር ከ79 ሳንቲም ገዝቶ 18 ብር ከ14 ሳንቲም እየሸጠ ነው። በንግድ ባንክ 16 ብር ከ67 ሳንቲም ተገዝቶ 17 ብር እየሸጠ ይገኛል። አንድ ፓውንድ በጥቁር ገበያ 206 ብር ከ17 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን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 እየመነዘረ የሚገኘው ባንክ ንብ ባንክ ሲሆን 34 ብር ከ74 ሳንቲም ገዝቶ 35 ብር ከ43 ሳንቲም እየሸጠ ነው። በንግድ ባንክ 33 ብር ተገዝቶ 33 ብር ከ66 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገቢያ 408 ብር ከ95 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገቢያ 221 ብር ከ97 ሳንቲም እየተመነዘረ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 417 ብር ከ98 ሳንቲም እየተመነዘረ ነው። አንድ የቱርክ ሊሪ በጥቁር ገበያ 4 ብር ከ13 ሳንቲም በመመንዘር ላይ ይገኛል። አንድ የግብፅ ፓውንድ በጥቁር ገበያ 3 ብር ከ07 ሳንቲም እየተመነዘረ ነው። የዛሬው የጥቁር ገበያ እንዲሁም የባንኮች የምንዛሬ ተመን የዕለቱ የምንዛሬ መረጃ ይህን ይመስላል። እስከ መጨረሻው ድረስ የተከታተላችሁን ስለሆነ ከልብ የመነጨ ምስጋናችን እያቀረብን ሰብስክራይብ በማድረግ ቤተሰብ መሆን እንዳይረሳ። ቤተሰቦቻችን ሰብስክራይብ አድርጋችሁን ለምትከታተሉን ፋሚሊ ታላቅ ምስጋናችን እያቀረብን በዚያ በቃን። መልካም ጊዜ፣ መልካም ቀን።